ዛሬ ባልና ሚስት ስራ ተከፋፍለው ነው የዋሉት። ቅመሟ ዳኔ ልታስታመም ሄዳለች። እሱን አለው፣ ዛሬ ሀይሜ አስታመመችኝ ብሏል። የእውነት ብሩኬ ለማናደድ፣ ለማቃጠል፣ ለማበሳጨት፣ ለማስቀናት የማያደርገው ጥረት የለም፣ የማይጠቀም ነገር የለም። የእውነት ነው ብላችሁ ሼር የሚያደርጋቸው ነገሮች እሱ የሚያቃጥል ብቻ እና ያው መጨረሻውን ደርሷል ብዬ አስባለሁኝ። የሆነ ተጫወቱብን፣ የምር እኛ ተጣሉን ብለን። እኔ ድሮም አልተሸወድኩም። ሀይሜ ትታወቃለች፣ የምትታወቀው በፕራንክ ነው። አላደለ አሁን ይሄ ፕራንኳ እኔ እንጃ በጣም ሀይለኛ ነው። በጣም በጣም ማለት ነው። እና በአጭሩ አሁን ምን አጭር፣ በስማም በጣም ስንት ቀናቸው ሆነ? ኦፍኮርስ አሁን ቀርቧል ብዬ አስባለሁ የመጨረሻው ማለት ነው። እና ቀብራራው ያው ያም ሆነ ይሄ እሱ ሚዲያውን ያንጫጫው ነው አንድ ስህተት ቢሰራ ማለት ነው። የእውነት አንዳንዴ ታዋቂ መሆን ይጎዳለም ይጠቅማለም ማለት ነው። እነሱ አሁን በጣም ታዋቂ ናቸው፣ በጣም ከዩቲዮበር ከቡታጀራ ዩቲዮበሮች። እነሱ በፊት እነ አብርሃም ነበረ የሚባሉት አሁን እነሱ ወጥ ሄደዋል፣ የምር እነ ብርቄ ሄደዋል። ሶ በቃ አንድ ስህተት ሲታይበት የእውነት ጎልቶ የሚወጣው እሱ ነው። ጥሩ ነገር ሰርቶ ሰርቶ አንድ ነገር አንድ ሰው ሲያጠፋ እሱ ነው ጉልደቱ ነው ጎልቶ የሚወጣው ማለት ነው። አሁን ሚዲያውን አንጫጫው በአንድ ግር ናቆመው የምር። ከትላት ሶስት ቀን በሙሉ በቃ በሱ ስጋ ነበሩ አሁን ወይ የማዳም ቅመሞች እኮ አንዳንዴ እኮ በጣም ነው የምትገርሙኝ የምር በቃ ዘን ሆን ብላችሁ በሰው ስጋ ስትውሉ ስታ ስታቦኩ ሚዲያ ረበስ ማመር አንዳንዴ እንፈርታው ግን ተው እነሱ ስራን እየሰሩታሉት ድራማ ነው ይሄ ነገር ግን ብሩኬ ያቅም የምር ያቅም እንትን እያሉን ያለው ኦዲየንስ እና። እሱ ላይ ነው ማለት ነው። ሜቢ ማሄት አውቃለች ብዬ አስባለሁኝ። ማለት ዛሬ የለቀቁት ትናንትና የለቀቁት ቪዲዮ ካያችሁት የሆነ እርግጠኛ የሆነችበት ነገርማ አለ፣ የነገረቻት ነገርማ አለ። ሶ ያው የሀይሚ እንደዚህ እኔ እንጃ። በአጭሩ ብታረበስ የእውነት ኦዲየንስ ሰልችቷል፣ ከኔም ጭምር ማለት ነው። ጭቅጭቅ ሲያስጠላ በየቤቱ ጭቅጭቅ ነው። ጀሙቱ በር ደግሞ ያለ ወንድና ለሴት ስራ የለም አይከፈልም። እስኪ ባል ድረስ ማለት ነው እስኪባል ድረስ ግዴታ ካፕል መሆን አለባቸው፣ ግዴታ ማለት ነው። ጉድኮ ነው። የሁለት ሺ አስራ ሰባት ደግሞ ይለያል። የሆነ ነገር ከተጣሉ አንዱ አንዱ ለማስቀናት ልክ እንደ ማርክ ማለት ነው። አረ ወይኔ ማርያም ትናንትና ሄኖክ እንዲያው በሳቅ ንገደልኝ በሳቅ ማለት ነው። እሱም ብሎ አስታራቂ ማለት ነው። ሊያስታርቅ መት ሁለቱም ይዟቸዋል መጣ። ምስኪን ማርያምን በጣም ነው ያሳቀኝ። በቃ ጦጣ ሆነ ማለት ነው። በጣም ነው የተናደደባቸው የምን በተለይ በማርክ እንደተናደደው ግን ቤቴ እንደዚህ ነች ብያ። ቤዚ ነች ስሟ ቤዚ እንደዚህ ነት ብዬ አልጠብቃትም። የምር ምላሳም ሚጥሚጣ። ረ ወይኔ ወይኔ፣ ረበስማም ሴቶች ደብ ግዙ እና ሚጥሚጣ ናትና። ማርከ ጥሩ ልጅ ነው፣ ግን ደግሞ እልህ እልህ እኮ ረ። ካለህ ውጡ፣ የእውነት ካለህ ውጡ ውጡ። ዩቱበሮች አንድ ቤት ሰላም የለም አንድ ቤት ማለት ነው። እናራርዛር ቤት ውጪ። እነሱም ትንሽ ጊዜ ነው ከዛ እነሱም ያነሳባችኋል ማለት ነው። ረ ጨረቃዎቹ የጨረቃዎቹ ሰላም እስኪመለስ ድረስ ነው እኔ የጨነቀኝ። የምር ያ እንትናቸው ያ ሰላማቸው ያ ሳቃቸው የእውነት በስመ አብ፣ ትላንትና እኔ እንጃ። በስመ አብ ብቻ ሰላማቸው ይመለስ። ይህንን የገባባቸውን መሳቸው እኮ የምር ጨረቃዎቹ በአንዴ ገብቶ በስምም አንድ ቀን ውላ የማታድር ልጅ ማለት ነው። ስንት ቀን ዋ ብሩኬን ሳታገኝ በደንብ ሳታቅፈው አዋሳ ሄደች ጊዜ ሳላቅፈው ብላ አይታችኋል? እንዴት እንደሆነች ማለት ነው። እና አሁን በስማብ የምር አንዳንዴ እኮ ይገርማል።